የውመልቅያማ በሚመጣበት ጊዜ የሰው ልጆች ያው በተደጋጋሚ ቁርአን እንደሚገልጸው በሁለት ጎራ ይከፍላቸዋል። አንዳንድ ጊዜም ለሶስት ለአራትም ያባዛዋል። ሁለት መከፈላቸው ሁልጊዜ የተለመደ ነው። እሽኪያ እና ሰዋዳ ወይ አስሓቡ ልየሚን አስሓቡ ሽማል እንደሚለው በሌላው ቦታ ማለት ነው እና ሰዎች የውመልቅያማ በሚሆን ጊዜ የሚበጠሩበት ነው። እንደ ዛሬው ምሎ ተግበሱ ሰው መሄድ የለም። ኩሉ ነፍሲን ቢማ ከሰበት ረሂና፣ ነፍስ የተባለች ሁሉ በሰራችው ስራ ታጋች ናት። በስራዋ ትጠየቃለች፣ በኬላ ላይ በጥብቅ ምርመራ ይጠብቃታል ማለት ነው። ኢላ አስሓብ ልየሚን፣ የቀኝ ጓዶች ብቻ ሲቀሩ፣ የቀኝ ጓዶች ከሆኑ እርቲሃን የለም እነሱ ዘንዳ መታገት የለባቸውም። በቀጥታ እንደ ቤታቸው ነው ቀጥ ብለው የሚሄዱት ማለት ነው። ቁም የሚል ፈታሻ ያጋጥማቸውም። መጀመሪያ ጀዋዛቸውን አስተካክለዋልና ማለት ነው ላ አስሓብ አልየሚን ፊ ጀናትን የተሰአሉን እነሱ በቀጥታ ሳይታገቱ ወደ ተዘጋጀላቸው የደስታ ሀገር ይገቡና ይደላደላሉ። ከዚያም የራሳቸውን ውጤት ስላወቁ ስለሌሎቹ ሌሎቹ መወያየት ይጀምራሉ ይላል። ይተቻሉ ማለት ነው። እንግዲህ በዱኒያ በአካባቢ በጎረቤቱ የነበሩት የተለያዩ ሰዎች አሉ። ካፊሮች ነበሩ፣ ሙናፊቆች ነበሩ፣ ሷሊሆች ነበሩ። እገሌስ ምን ደረሰ እገሌስ ምን ውጤት ላይ እያሉ ሌላውን አስተያየት ይሰጣሉ ማለት ነው። ሰው የራሱ ጉዳይ የጨረሰ ሰው ስለ ሌላ ማውራት ይቀነዋል። የራሱ ሀሳብ ያለበት ግን ስለ ሌላ ያወራም። እነሱ ፊ ጀናት እየተሰአሉን አኒል ሙጅሪሚን በዱኒያ ላይ በአካባቢና በቤተሰብ መካከል የነበሩትን ጠማማዎች ሲያበሽቁና ሲያደርቋቸው የነበሩት ዛሬ እገሌ ምን ገባ ምን በቃው እያሉ ይጠያየቃሉ ማለት ነው። ከዚያ ለምን ያው እንግዲህ ሁለት አገር ነው የተዘጋጀው ጀነት የሚባለው ይኸው እኛ ገብተንበታል። እዚህ ቢመጡ ኑሮ እንግዜ እናገኛቸው ነበረ። ስለዚህ እዛኛው አገር ሂደዋል ማለት ነው፣ ጀሃነም የሚባለው ለምን እድን አንጠይቃቸውም ይላሉ ማለት ነው። እና የወደቁበትን ለማየት ይነሳሳሉ ወደ እነሱ አገር ይዘልቁና ያው ባሻጋሪ የሚያሳይ ቦታ ላይ ሲደርሱ ጠርተው ይጠይቋቸዋል ማለት ነው። ማ ሰለከኩም ፊ ሰቀር፣ ሰቀር የሚባለው አሰቃቂ ቅጣት ውስጥ ምንድ ነው የጨመራችሁ፣ ለዚህ ቅጣት ያበቃችሁ ምንድ ነው የሚል ጥያቄ ያቀርቡላቸዋል ማለት ነው። ያኔ እነሱ እንግዲህ ያለውን ሁኔታ ቢክዱትም በአይን እየታየ ስለሆነ መካድ ስለማይቻል ቀጥተኛውን መልስ ይሰጣሉ ማለት ነው። ቃሉ ለምነኩ ምናል ሙሰሊን ሚትለኩም እኛማ በዱንያ ላይ እያለን እንደእናንተ ለፈጣሪ ጌታችን የምንሰግድ አልነበርንም። ስለዚህ በዛ ወንጀል ተከሰን ለዚህ በቃን ብለው መልስ ይሰጣሉ ማለት ነው። እና በፍሮ አሸሪያ ሰው ካፊሮች ይጠየቃሉ ለሚለው አመለካከት ማስረጃው ይህ አያት ነው። ካፊር የሆነ ሰው በሶላት ወይም በዘካት በጾም በዝርዝር በቅርንጫፍ ነገሮች ሳይሆን የሚጠየቀው በኩፍሩ ብቻ ነው የሚል አንድ ራእይ አለ ሌላው ደግሞ በኡሱሉም በፍሩዑም ነው ዋና ለምን አልሰለምክም ብሎ ይጠየቃል እንደገና ደግሞ በእስላም ውስጥ ያሉትን ግዳጆች ለምን እንዳልተወጣም ይጠየቃል? የሚለው ሁለተኛው አማራጭ ነውእና ለሁለተኛው አባባል ማስረጃ የሆነ ይህ አያት ማለት ነው እና ለምነኩ ሚነል ሙሰሊን ዋናው ለዚህ ያበቃን ከሰጋጆች አለመሆናችን ነው። አደመሶላት ሶላት ለዚህ ለከፋ ለሰቀር ቅጣት ዳረገን ብለው መልስ ይሰጣሉ ማለት ነው። ስለዚህ ተርከ ሶላት ተኩፍር በፊት አስቀደሙት ማለት ነው። ወደፊት ኩፍሩንም ያመጡታል። አሁን ግን ዋናው ነገር የፈጠረንን ጌታ አውቀን ለእሱ ከሰጋጆች ጋራ ሳንሳተፍ በመቅረታችን ለእንዲህ አይነት ውጤት በቃን ብለው መልስ ይሰጡበታል ይላል። ስለዚህ ሙስሊም ነን እያሉ የማይሰግዱ ሰዎች ይሄ ነው የሚጠብቃቸው፣ ማለት ነው። ሶላት የሌለው ኢስላም ምንም ሊያዋጣ አይችልም። ላ ኸይረ ፊ ዲኒን ለይሰ ፊ ሶላ አሉ ረሱሉ አለ ሰላቱ ወሰላም። ሶላት የሌለበት ዲን አለኝ የሚል ሰው እንዲሁ ራሱን ለማታለል ካልሆነ በስተቀር ያለ ሶላት ዲን አይሆንም። ለይ ብሎ በመላው ነቢያት አንድም ነቢይ ላይ ሶላት ያልታዘዘ የለም። ሶላት ሁሉ ነቢይ ላይ ግዴታ ነው። ሩክን ዲን የአሳስ ተሻሃደተን ቀጥሎ የሚመጣው ተግባራዊ መለኪያ እሱ ነው ማለት ነው። ሶላት የማይሰግድ ሰው ሙስሊም ነኝ ቢል እራሱን ለማታለል ካልሆነ በስተቀር ኢስላሙ ሊጸድቅለት አይችልም ማለት ነው። ስለዚህ አልአህዱ ለዚ በይነና ወበይነሁም ተርክ ሶላት አሉ። በእኛና በሌሎቹ መካከል ያለው ገደብ ወይም ደንበሩ ሶላትን መተው አለመተው ነው። ፈመን ተረከሃ ሙታአሚደን ፈቀድ በሪአት ሚንሁ ዲመቱ ላህ ስለዚህ ሶላትን ሁን ብሎ የተወሰው ታላቅ ቃል ኪዳን እንደወጣ ነው የሚቆጠረው በማለት ነቢዩም ፊ ሶሒሁ ሙስሊም አረጋግጠዋል። እንዲሁም በሙስነዱ አህመድ ፈቀድ ከፈር ይላል ተነጭራሹ ግልጽ አድርጎ ማለት ነው ሶላትን ሲታወቀው ያለ ዑዝር የተወሰው በእርግጥ ክዷል ብለው ነብዩ ራሳቸው ፈትዋ የሰጡበት ጉዳይ ነው። ስለዚህ ሶላትን የቸል ማለት ምን ያህል አደጋ እንደሆነ ልንረዳና ህን ጊዜ በህይወት በጤንነት እያለን ተውባ ልናረግ ይገባል። ልማን ነው በአካባቢው በቤተሰቦቻችን በጎረቤቶቻችን እንደዚህ ሙስሊም ነን እያሉ የሶላትን ጉዳይ ቸል የሚሉ ሰዎች አደጋ ላይ መሆናቸው ልንነግርና ልናስገነዝባቸው ይገባል። ወለም ነኩ ኑጥዒሙል ሚስኪን፣ እንደገና ደግሞ ሚስኪኖችን አንመግብም ነበር አሉ። ይህም ማህበራዊ ህይወት ማህበራዊ ግዴታዎችና መብቶች ምን ያህል በአላህ ዘንድ ቦታ ያላቸው መሆኑን ያመለክታል። ከሶላት ጋር እያያዘው ማለት ነው። እና እንግዲህ ሶላት ሲለቱን በይነ ልዓብዲ ወረቢ በባሪያውና በጌታ መካከል የሚገናኝባት መስመር ናት። ሁለተኛ ደግሞ አልሑቁቀል ኢጅትማዒያ ማህበራዊ ሕቁቆች ደግሞ በይነከ ወበይነ አኺከ ልሙስሊም ወይም ወበይነ ናስ ጀሚዓን በአንተና በሰዎች መካከል ያሉ ሕቁቆችን ደግሞ ኑጥዒሙል ምስኪን የሚለው ይገልጠዋል ማለት ነው። ሰው ሲኖር በማንኛውም ጊዜ ሀብታምና ድሃ ነው፣ ስብጥር ነው የሚሆነው ማለት ነው። ስለዚህ ያለው ለለለው እየረዳና እየተደጋገፈ መኖር ግዴታው ነው። ይሄ የተፈጥሮ ግዴታ ነው፣ የሸሪዓ ብቻ ሳይሆን ማለት ነው። ስለዚህ አንዳንድ ሰው ዝም ብሎ ራስ ወዳድ ነው፣ ለራሱ ካገኘ ሌላው አፈሪ ብላ የሚል አለ። ይሄ አይነት አመለካከት ለእንዲህ አይነት አደጋ ያጋልጣል። ሰው ያለው ሰው አንተ ታለህ ሌሎቹ፣ ያው በጉልበታቸው በእውቀታቸው ይተባበራሉ። ሀብታም ሀብታም የሚሆነው ድሀ ስለሚያገለግለው ነው። እና በድሆች ጨንካ ነው ሌላ ሰው የሚበለጽገው ማለት ነው። ስለዚህ ራስህን ብቻ እየወደድ ለሌሎቹ ምንም ነገር የማትቆርስና የማታቀም ስከሆነ ይህ አውሬነት ነው ማለት ነው። ስለዚህ በአላህ ፊት በጥብቅ ያስጠይቃል። ለሚስኪኖች አንመግብም ነበር አሉ። ሁለተኛ ወንጀላቸው ለሚስኪኖች መመገብ አህምያለሁ ስለዚህ ለጀነት ከሚያበቁ ስራዎች ምንድን ነው ብለው በሚጠየቁ ጊዜ ረሱል ዓለይሂ ሰላቱ ወሰላም ኢጣሙ ጣም ወኢፍሻኡ ሰላም ወሶላቱ ፊ ሌይል ወናሱ ኒያም በማለትም የገለጡት ለዚህ ነው ማለት ነው። ምግብ አላህ እንትን የሰጠው ሰው ጸጋ የሰጠው ሰው የተወሰነ ነገር እንኳን ለሌሎቹ ለባሰባቸውና ለተቸገሩ መፍቀድና መመጽወት ይኖርበታል እንጂ ለራሱ ብቻ እየተደሰተ ስለ ሌሎቹ ምንም አላውቅም ካለ ይሄ ነገር ነው የሚጠብቀው ማለት ነው። ወኩና ነኩዱ ማአልካኢዲን እንዲሁም ደግሞ ከሌሎቹ ጋር በማያገባን ነገር ሁሉ እየገባን እንዘባርቅ ነበር አሉ። ይሄ ደግሞ የምላስ ጣጣ የሚባለው ነው። ሰዎች ብዙ ጊዜ በፈርጃቸውና በመላሳቸው ነው ለጀሃነም የሚዳረጉት እና በማያስፈልገው ይሄ ወንጀል ነው ሐላል ነው ሀራም ነው ኸይር ነው ሸር ነው ሳይባል አንዳንዱ ዝም ብሎ መዘላበድና መለፍለፍ የሚወድ ሰው አለ። ይህ አይነትም ደግሞ ለጀሃነም ከሚዳርጉት ሌላው ምክንያት ነው። አንድ ሰው ምላሱን መቆጠብ አለበት። ወላ ተክፉ ማለይ ሰለከቢህ ዕልም እነሰማ ወልበሶረ ወልፍዋድ ወኩሉ ላይከ ካነ አንሁ መስኡላ ይላል። አይንህ፣ ጆሮህ፣ ምላስህ፣ ልብህም ጭምር አማና ነው። እያንዳንዱ በማያገባው ነገር ገብቶ መዘባረቅ የለበትም። አፈ ያመጣልህን ሁሉ መናገር አይገባም። የምትናገራት ነገር ሁሉ ትዘገባለች በመላይካ ነገ አላ ፊት ታስጠይቃለች ማለት ነው። ስለዚህ በማንኛውም ጉዳይ ሰው በማያገባው ነገር በማያውቀው ነገር መዋኘት የለበትም። ኸውድ ማለት አስሉ በውሃ መዋኘት መጥለቅ ማለት ነው። በነገር ውስጥ መጥለቅ አይገባም። የሚመለከትህ ወይ ለዲንህ ወይ ለዱኒያህ ወይ ለአንተ ወይ ለሌሎቹ የሚጠቅም ነገር ከሆነ በምታውቀው መጠን አስተያየት ግን መስጠት ትችላለህ። ከዛ በላይ አልፈህ ግን ዝም ብለህ በዘፈቀድ በማይሆነው ነገር ሁሉ መዘላበድና መዘባረቅ ለእንዲህ አይነት ችግር ይዳርጋል ይላል ማለት ነው። ወኩና ኑከዚቡ ቢየውሚ ዲን እየባሰ ሄደ ማለት ነው። ከዛም አልፈን ደግሞ በፍርዱ ቀን እናስተባብል ነበረ አሉ እና ይሄ ነው ዋናው ነጥብ ግን አሁን ሌሎቹን ነጥቦች እንደ ቀላል እንዳይታዩ ነው አላ አስቀድሞ አያጎላቸው ማለት ነው። ወኩና ንከዝቡ ብየውም ዲን አንድ ሰው እንግዲህ የፈለገው ነገር ሌላው ነገር ቁጥ ቢሆን አመሉ ሸጋ ጸባው መልካም ቢሆንም እንኳን ተክዚብ ብየውም ዲን ካለ ኩፍር ነው። ይሄ ኩፍር ካለ ላ ዘንበ ባዴል ኩፍር ተኩፍር በኋላ ሌላ ወንጀል አያስፈልግም ማለት ነው። አሁን እዚ ላይ ግን እሱን ወደ ኋላ አደረገው። ወኩና ንከዝቡ ብየውም ዲን ማለት ብየውም ልጀዛ ና በፍርዱ ቀን አላህ ስብሓናሁ ወተዓላ የውመልቅያማ ሲሆን ሰዎችንም ጅኖችንም ከያሉበት አንስቶ አንድ አደባባይ ላይ አከማችቶ ፍርድ ውሳኔ ይሰጣል የሚባለውን መላው ነብያቶች አስተምረዋል። መላው ኩቱቦች አረጋግጠዋል። ግን ይህንን ነገር እኔ ምን የህጅ አላየሁትም በሚል ፈሊጥ ከሞት በኋላ ማንም ተነስቶ ሲመጣ ላየ ነምባክህ እያሉ ይህን እንደ ፍልስፍና የሚናገሩ ሰዎች አሉ። ይህንን በማለታችን ይኸው፣ በፍርድ ቀኑ የማታምን ከሆንክማ ይኸው ዛሬ በገሃድ ይኸውልህ ጫማ ማለት ይሄ ነው። ጀሀነም ማለት ይሄ ነውእና በልስት እንግዲህ ወደየት ነው የምታመልጠው? ተብሎ ቃል አልሰማም ያለው በተግባር እንዲቀበለው ይደረጋል ማለት ነው። ሀታ አታነል የቂን ሀታ አታነል መውት ማለት ነው ለተሞታችን ደርሶ ከዱንያ ላይ እስከምንሰናበት ድረስ ተናበት ድረስ ጫማ ቀን ይመጣል ሰው በሰራው ስራ ይጠየቃልና ይመነዳል የሚለው ነገር አይዋጥልንም ነበርና በነዚህ ወንጀሎች ሳቢያ ነው ለጀሃነም የበቃ ነው ብለው መልስ ይሰጣሉ ማለት ነው፣ ሙጅሪሞቹ ለሙስሊሞቹ። ከዚያ በኋላ እንግዲህ እነሱ በዱኒያ ላይ እያሉ እስተጣራ እስተ መጨረሻ ጫፍ ድረስ ያው ተኸይር የራቁ መሆናቸውን መሰከሩ። ሀታ አታነ ሌኬን ማለት እስተ ለተሞታችን ድረስ እስከ ለተሞቱ ድረስ እንግዲህ የታዘዘውን ያልሰራ የተከለከለውን ያልተከለከለ ተውባ ያላደረገ ሰው የመዳኛ እድል የለውም፣ አልቆለታል ማለት ነው። በህይወት ቢኖር ኑሮ ምናልባት ወደ ማታ ተውባ ሊያደረግ ይችል ነበር፣ ግን ተሞተ በኋላ የመመለስ እድል የለም። ከዛ በኋላ ምናልባት ሸፋአ ድርሻ ይኖረኝ ይሆን የሚል ተስፋ ናት ጭላንጭል ያለችው እሷንም ጭምር ድርግም ሊያረጋት ነው ማለት ነው። ፈማ ተንፋዑሁም ሸፋአቱ ሻፊዒን፣ የሸምጋዎችም ሽምግልና አታገላግላቸውም እና ሰዎች በሸማጋዎች ሽምግልና የሚጠቀሙት በዱንያ ላይ ያሉ መሰረት ሲኖራቸው ነው። ትንሽ እንግዲህ አስለል ኢማን ሲኖር ነው ማለት ነው። አስለል ኢማን ከሌለ ኢንካራ የውም ዲን ሰው ተሞተ በኋላ አይጠየቅም አይነሳም የሚል ከሆነ ከምኑ ላይ ተቁሞ ነው ሸፋ የሚጠየቀው ማለት ነው። እና ሸፋ የሚያገኙ ሰዎች በመሰረቱ ኢማን አላቸው። ግን ኢማናቸው ኢሚንት ስለሆነ በጣም ትንሽ ስለሆነች፣ ብዙ ኸይራት ስለሚጎላት፣ ብዙ ጀራኢም ደግሞ ወንጀሎችም ስላከማችሁ ያን ነጥባቸውን ለማሳደግ ነው ሸፋ የሚጠየቅላቸው ማለት ነው። እነዚህ ግን ከክልል ውጭ ሁነዋል ማለት ነው። ከመሰረቱ ውጭ ስለሆኑ ፈማ ተንፋሁም ሸፋአቱ ሻፊዒን፣ የሽምጋዎችም ሽምግልና አታገለግላቸውም። እና እንግዲህ የቀድሞ አባቶቻችን አያቶቻችን ነቢያት ወይም ደግሞ መላይኮች ሷሌሆች ይረዱናልና ይገላግሉናል ብለው ቢጠብቁም እነሱን አይመለከታቸውም። ይሄ ነገር አንተማ የውመል ጀዛአን የምትክር ከሆንክ ቃልቆልሃል ብሎ ነው ሁሉም መልስ የሚሰጠው ማለት ነው። ስለዚህ አርካን ልኢማን ከሆኑት ነገሮች አንዱን ኢንካር ካደረገ አንድ ሰው ቢእጅማዕ ልሙስሊሚን ኩፍር ውስጥ ነው የሚገባው ማለት ነው። ኢንካር ካደረገ መተውና መካድ የተለያዩ ናቸው ማለት ነው። አንዳንድ ሰው እምነቱ እያለ በስንፍና ዝም ብሎ የሚተወው የሚያጓድለው ነገር አለ። አንዳንዱ ደግሞ ጭራሽ እምነቱ የለም። ይሄ ነገር አላስፈላጊ ነው ሶላት ምን ያደርጋል ይልሃል በቀላሉ ማለት ነው ጾም ምን ያደርጋል፣ ዘካት፣ ሐጅ ምን ያስፈልጋል ብሎ የሚናገር ከሆነ ይሄ ቢጅማዕ አልኡማ ሰለፈን ወከለፋ ካፊር ነው የሚሆነው። እንዲሁም የመልቅያማ የሚባል ነገር የለም ሰው ከሞተ በኋላ አይነሳም ካለ ይሄ ያለቀለት ሰው ነው እና ሸፋ የሚባለውም እሱን አይመለከተውም። ምክንያቱም ይህ አይነቱን ሰው አላህ ሱብሓነሁ ወተዓላ ከሸፋ ውጭ አድርጎታል ማለት ነው። ፈማ ለሁም ዐኒ ተዝኪረቲ ሙዕሪዲን። እና እነዚህ ሰዎች እንዲህ አይነት ስህተት ውስጥ እንግዲህ ተዘፍቀው ህይወታቸውን እያሳለፉ ነው ያሉት። አሁን አላህ ስብሓነሁ ወተዓላ እንዲህ አይነት አመለካከት ያላቸው ሰዎች አደጋ ውስጥ መሆናቸውን እየነገራቸውና እየገሰጣቸው ነው። ግን እነሱ ተተግሳቱ ቸልተኞቹ ሆነው ይታያሉ። እንግዲህ አቅል ላለው ሰው ይህንን ምናልባት ትናንትና ባለማወቅ ከሆነ ያጓደለውና ያበላሸው ይህ እኮ ነገር አደገኛ ነው ተብሎ ይህን የመሰሉ አያቶች ሲሰማ ራሱን ማስተካከል ይኖርበታል። ተግሳጡን ተቀብሎ ማለት ነው። ግን ይህንንም እየነገርናቸው መስጠንቀቂያውንም እየሰሙ አሁንም ተመጤፍ አይቆጥሩትም፣ ዝም ብለው በችላታ ይገማሸራሉ። ምን ነካቸው እውነት እነዚህ ሰዎች አቅላላቸው? ይላል አላህ ሱብሓነሁ ወተዓላ፣ ከአነሁም ሁሙሩ ሙስተንፊራ እንዳውም እነሱ ዲዕወት አልኸይርን ተመጥላታቸው አኳያ ምን ይመስላሉ ብትል፣ የበረገገ የዱር አህያ ይመስላሉ ይላል። ፈረት ሚን ቀስወራ ተደልጌ፣ አንበሳ የሚሸሹ የዱር አህያዎች ይመስላሉ። እንግዲህ አላህ አሽቅያ አርጎ የፈጠራቸው ሰዎች እንኳን መውዒዟውን የአላህን ማስጠንቀቂያና የነብያትን ምክር ሊሰሙና ሊጠቀሙ ቀርቶ ገና ዳዕዋ የሚያደረግ ሰው ወደ እነሱ በሚመጣበት ጊዜ አንበሳ የመጣበት የዱር አህያ ይመስላሉ ሽሽታቸውና ጥላቻቸው ይላል። የዱር አህያ እንግዲህ አንበሳ በጣም ይፈራል። አንበሳ በአንድ አካባቢ ብቅ ካለ ወይ ድምፁን ከሰሙ አገር አይበቃቸውም። ስንት ወረዳ ነው አቋርጠው የሚሄዱት ማለት ነው። እና አሁንም እነዚህ አሽቂያ የሆኑ ሰዎች የአላህ እንዲን በሚነገራቸው ጊዜ የሚጎዳቸውና የሚጠቅማቸውን ሲመከሩና ሲገሰጡ ይህን ዳዕዋ የሚያረገውን ሰው እንደ መጥፎ መቅሰፍት አድርገው በመቁጠር እሱን ላለመስማት ባላቅማቸው ሁሉ ሸሽተውና በርግገው ይሄዳሉ። እንደዚህ የሚያደርጋቸው ምንድ ነው ምክንያቱ? ነጃ እንዲወጡ ለጀነት እንዲበቁ ከጃሃነም እንዳመልጡ የሚነግርና የሚመክር ሰው የዚህን ያህል የሚጠሉ ሰዎች፣ እንግዲህ እነዚህ ሰዎች እንዴት ሊድኑ ይችላሉ? ይላል አላ ስብሓነ ወተዓላ فما لهم عن التذكرة كأنهم حمر مستنفرة የበረገገ ወይም የደነበረ አህያ ይመስላሉ። እና ሁሙር ማለት የዱር አህያዎች ማለት ነው። አውሬ የሆኑ አህያዎች፣ ቡራቡሬዎቹ እነሱ በጣም እንግዲህ አንበሳ ይፈራሉ። የአንበሳ ሲሳይ ናቸው። እነሱ ደግሞ እሱን ይወዳል። እሱ ካለ ሌላ አውሬ አያዲንም አንበሳ ማለት ነው። እሱ በሚመጣባቸው ጊዜ እንግዲህ ላለመያዝ ያለ ያለው በጀማአ ግር ብለው ይበራሉ ማለት ነው ከበረሃ ለበረሃ

የዚህ አይነት ጸባይ ያለባቸው አሁን ጊዜ በህይወት እያሉ ሂሳባቸውን ሙራጃ ማድረግና ወደ ሀቁ መመለስ ይጠበቅባቸዋል። ካልሆነ ግን ይህ ነው ወደፊት የሚጠብቃቸው ስለ ያስጠነቅቃል። ወሰላ ላሁ ወሰለማ አለ ነቢይ ወላሊቃ ቀጣውን በሚመለሰው እንሻ አላህ።